ጠቅላይ ሚኒስትር አብይ ለሚሾሙት የትግራይ ጊዜያዊ አስተዳደር ፕሬዝደንት የትግራይ ህዝብ እጩዎችን እንዲመርጥ ጥሪ አቀረቡ። በሌላ በኩል ደግሞ ህወሀት ይህም በመቃወም መግለጫ አውጥቷል። አብረን እንከታተለው። ጠቅላይ ሚኒስትር አብይ አህመድ እርሳቸው ለሚሾሙት ጊዜያዊ የትግራይ ክልል ፕሬዝዳንት የክልሉ ህዝብ እጩዎችን እንዲጠቁማቸው ረቡ መጋቢት 17 2017 ዓ.ም በኤክስ ገጻቸው ጥሪ አቀረቡ። ጠቅላይ ሚኒስትሩ የሁለት ዓመት ቆይታው የተጠናቀቀው የትግራይ ክልላዊ ጊዜያዊ አስተዳደር ለቀጣዩ አንድ ዓመት እንደሚቀጥልና በግለሰቦች ረገድ ለውጥ ሊደረግ እንደሚችል በቅርቡ ለፓርላማ ማብራሪያ ከሰጡ በኋላ ነው ይህን የፕሬዚዳንት እጩ ጥቆማ ጥሪ በትግርኛ ቋንቋ ያስተላለፉት። እዚሁ የፓርላማ ንግግራቸው በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀየሩ ሰዎች እንደሚኖሩ የተናገሩ ሲሆን በቅርቡ የፌዴራሉ መንግስት ጣልቃ እንዲገባ የጠየቁት የትግራይ ክልላዊ ፕሬዝዳንት ጌታቸው ረዳ ከስልጣናቸው ስለመነሳታቸው ያሉት ነገር የለም። አብይ፣ ለእጩዎች ጥቆማ ያቀረቧቸውን መስፈርቶች የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉን ሰላምና ደህንነት ማረጋገጥ የሚችሉ የምትሏቸውን እጩዎች ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት በኢሜይል በመላክ መጠቆም እንደሚቻል ገልጸዋል። የትግራይ አስተዳደር ፕሬዝዳንት ጥቆማ ጥሪ በሚል ርዕስ በማህበራዊ ገጻቸው ላይ የወጣው ጥሪያቸው ጥቆመው ለምን ያህል ጊዜ እንደሚቆይ ያለው ነገር የለም። ለሁለት ዓመታት የዘለቀውን ደም አፋሳሽ ጦርነት የቋጨው የፕሪቶሪያው ግጭትን በዘላቂ የማስቆም ስምምነት መሰረት የትግራይ ክልል ጊዜያዊ አስተዳደር መቋቋሙ ይታወሳል። በፌዴራሉ መንግስት እና በህወሓት መካከል ዘላቂ ሰላምን ለማስፈን እና ግጭትን ለማስቆም በተደረገው ስምምነት አንቀጽ አስር አንድ መሰረት አካታች ጊዜያዊ አስተዳደር ተቋቁሟል። ይህም የፕሪቶሪያው ስምምነት ሁለቱን አካታች የሆነ የትግራይ ጊዜያዊ ክልላዊ አስተዳደር የሚቋቋመው ህወሓትና የፌዴራሉ መንግስት በሚያደርጉት ፖለቲካዊ ውይይት ይሆናል ይላል። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር የሚኒስትሮች ምክር ቤት ደንብ ቁጥር 533 2015 ርዕሰ መስተዳድሩ በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ይላል። አብይ ይህን ደንብ ጠቅሰው የትግራይ ክልላዊ አስተዳደር ፕሬዝዳንት ኃላፊነት የሳቸው መሆኑን በዚህ መልእክታቸው አስረድተዋል። ይሁን እንጂ በሌላ በኩል ይህን በመቃወም ህወሓት ዛሬ መግለጫ አውጥቷል። በመግለጫውም ጠቅላይ ሚኒስትሩ ለቀጣይ የትግራይ ጊዜያዊ አስተዳደር በኢሜይል ጥቆማ ስጡኝ ማለታቸውን በመቃወም ብቻቸውን መሾም አይችሉም ሲል ጠቅሷል። ድርጅቱ ባወጣው መግለጫ የኢትዮጵያ መንግስት አሁንም የተኩስ አቁም ስምምነቱን መንፈስና ይዘት ወደ ጎን በመተው በተዋናይ ወገኖች የጋራ ስምምነት ሳይሆን ተገቢ ባልሆኑ ህጎች አዋጅ 359 1995፣ ደንብ 533 2015 ብቻውን ለመወሰን እየሰራ ነው። በፕሪቶሪያው ስምምነት አንቀጽ 10 መሰረት የትግራይ ጊዜያዊ አስተዳደር የተመሰረተው በህወሓትና በኢትዮጵያ መንግስት ድርድር ነው። ስለዚህ የትግራይ ጊዜያዊ አስተዳደር የፕሪቶሪያው ስምምነት ውጤት እንጂ የኢትዮጵያ መንግስት ብቸኛ ውሳኔ አይደለም። ሆኖም ይህን የሚጥስ ግልጽ እንቅስቃሴ አለ ሲል መግለጫ አውጥቷል። ከቅርብ ጊዜ ወዲህ የኢትዮጵያ መንግስትና ህወሀት ጌታቸው ረዳ ከስልጣን መወገዱን ተከትሎ በጊዜያዊ ፕሬዝዳንትነት መተካት ላይ ውይይት አድርገዋል። በጉባኤው የእስካሁን ጊዜያዊ አስተዳደሩ የስራ አፈጻጸም የተገመገመ ሲሆን ጊዜያዊ አስተዳደሩ ፕሬዝዳንት ለመቀየር ተስማምተዋል። ስለሆነም የህወሀት ማዕከላዊ ኮሚቴ ጀነራል ታደሰ ወረደን በፕሬዝዳንትነት እንዲሾም ወስኗል። ነገር ግን ከጠቅላይ ሚኒስትር ጽፈት ቤት የቀረበው የጊዜያዊ አስተዳደር የፕሬዝዳንት ጥቆማ ጥሪ ስምምነቱን ችላ ብሎታል። ፕሬዝዳንቱን የመሾም ስልጣን የጠቅላይ ሚኒስትሩ ብቸኛ ውሳኔ ባለመሆኑ ይህ የፕሪቶሪያው ስምምነት ስለሚጥስ ተቀባይነት የለውም ሲል ህወሀት በዛሬው ዕለት መግለጫ አውጥተዋል። ለጊዜው ያስኩላችሁ መረጃ ይህን ይመስል ነበር። ሰብስክራይብ በማድረግ ቤተሰብ ይሆኑ። እስከዛው ይቆዩኝ።